ሰላም የተከበራችሁና የተወደዳችሁ የጦሳቲው ቤተሰቦች እንዴት ናችሁ? ዛሬ ደግሞ ወደ ገጠር ይዣችሁ እጓዛለሁ። እንግዲህ እንደሚታወቀው የረመዳን ወር ነው። በየጊዜው በየአመቱ ቤተሰብ ለማስፈጠር በዚህ ወቅት ወደ ገጠር እሄዳለሁ። ሆኖም ግን ዛሬ በዋነኝነት ለማስፈጠር አይደለም ሄደው በቀጣይ የፍጥሪያ ፕሮግራም በሌላ ጊዜ የማሳያችሁ ነው የሚሆነው። ዛሬ ግን ለማስታወቂያ ቀረጻ ወደ ገጠር ጎራ ብዬ ነበረ። እግረ መንገዴን ግን በትንሽ ነገር የሚሆን አብረን ለማፍጠር እንድንችል በማሰብ ያው ዛሬ እንግዲህ ሙያዬን አሳያችኋለሁ ማለት ነው። በዛሬው ቆይታ እንግዲህ ከመነሻው እስከ መድረሻው ራሴው ምግብ ሰርቼ ቤተሰቦችን የማስፈጥራቸው ይሆናል። በዛሬው ቆይታ እንግዲህ ቀይ ወጥ ነው የምንሰራው ከእናቴ ጋር ሆነን ያው፣ እናቴ ምንም የምታግዘኝ ነገር አይኖርም፣ ግን እሷንም ታገኟታላችሁ፣ አባቴንም ታገኙታላችሁ፣ ሙያዬንም በዛው ታዩታላችሁ ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮ ላይክ አድርጉ። እንጨቷ ገራሚ ናት።

ጣታ ብዬ ቃጤ ቃጤ ነው እዛው ዘይት አለ ሶስት ኔትር ዘይት ዋይለ ነር አይደለም፣ ሶስት ሽሮ አለ በርበሬ፣ የሚገርም ዝም ብዬ እንዲ ግጅም ለሰዴቃው ብለኳል ገዛህ። ለሰዴቃው ለሰዲቃው እንዲያረክንለት ከዛ ወዲ ሁለት ሶስት ነው ያረኩለት። ድቱን ወላ ሽሮ የሽሮ ያስኩበት ባሊ ወላ ምን በርበሬ ያስኩበት ቃጤው ይች ሀዋ እንዲው ሰዴቃ ብላለች፣ እንግዲህ ብላኛ ጭሜ

ታያ የዛን ቀን ልህ እንትን ብዙ ነበረ። ነው ዝም ብሎ መቀነሻል ብላለች። ትልቁ የቀይ ወጥ መንጃ ረዥም ነበረ። በዛ ሙሉ በምን አሁን ታዲያ ሽሮ አዘጋጀሽ? ቆለች አስፈጭች ተመልካቾች እንግዲህ በዚህ ሁኔታ ምድጃ ዳር ስር መጠመጥ ያየኝ ሰው ምናልባት ስንቱ ወንድ ወንድ በሚውሉበት ቦታ እየዋለ አንተ ምድጃ ስር ትር መጠመጥ አለ ሊል ይችላል። እንግዲህ ምናልባት ማንኛውም ተመልካች ለእያንዳንዱ ነገር የራሱ ትርጉም ይሰጣል። ለእኔ ግን በዚህ መንገድ በተለይ ቤተሰብ ጋር መጥቼ በእንዲህ አይነት ሁኔታ ማሳለፊ ለእኔ ትልቅ ደስታ ነው የሚሰጠኝ። ምክንያቱም የትኛውም ነገር ቢሆን ነገ ሊገኝ ይችላል። ዳግም ያን ነገር የማግኘት እድል ሊኖረኝ ይችላል። ከቤተሰቦች ጋር ማሳልፋት እያንዳንዷ ደቂቃ ግን ደግሜ ማገኛት አይደለችም። ስለዚህ ይህን እድል ይህን አጋጣሚ መጠቀሜ ደግሞ ለኔ እጅግ ትልቅ ደስታ የሚሰጠኝ ነው። ነገ ከነገ ወዲያ የሚሆነው የሚመጣው አይታወቅም እና ባገኘሁት አጋጣሚ እዚህ ገጠር መጥቼ ነጻ ሁኝ ቤተሰቦች ጋር የማሳልፈው ነገር በጣም ደስ ይለኛል። ብዙ ነገር በተለይ ከካሜራ ጀርባ የሚሆን ስለሆነ ነው እንጂ እያንዳንዱ ነገር ለእናንተ ባሳያችሁ ደስ ይለኝ ነበረ። ነገር ግን ያው መታየት ያለበት ብቻ መታየት ስላለበት ነው እንግዲህ የተወሰነውን ነገር የማሳያችሁ። ሰማያ ቀላም ግን ለብለብ ያደርጋል። ጣም ነው፣ ሳይቃላ ያቃጥላል። ለብለብ ያደርጋል እንጂ እንዳይበዛ ብዬ ነው። አንተ ስለማትፈልግ ይበቃል። አሁን ብታረግ አመጣ

ከዛ ባሻገር እንግዲህ ዩቲዩብ ለእኔ ትልቅ ውለታ የዋለልኝ ስራ ነው። ከስራነቱ ባሻገር የመጀመሪያው ነገር እንግዲህ ከምወደው የገጠር ማህበረሰብ ጋር አብሬ እንዳሳልፍ እድል የሰጠኝ ዩቲዩብ ነው። ከዛ ባሻገር ዩቲዩብ ትልቅ ውለታ ውሎልኛል ብዬ የማስበው ከቤተሰቦች ጋር በቂ ጊዜ እንዳሳልፍ እድል ሰጥቶኛል። ምናልባት ከአመታት በፊት ተቀጣሪ በነበርኩበት ሰዓት እንደምንም አመቻችቼ በሶስት ወር በአራት ወር ወይ በስድስት ወር አንዳንዴም ሲበዛ በአመት ነበር ቤተሰቦችን የማገኛቸው። ዩቲዩብ ከጀመርኩ በኋላ ግን ነጻ ስለሆንኩኝ ማንም አዛዥ ስለሌለኝ በራሴው ፕሮግራምና መርሃ ግብር አማካኝነት ቤተሰቦችን የማገኝበት እድል አለ። ከዛ ባሻገር ያለማንም አዛዥ ለሕሊናዬ ብቻ እየታዘዝኩና እየታመሙ የፈለግኩትን ስራ መስራት እንድችል ዩቲዩብ ትልቅ እድል ሰጥቶኛል። ከዛ ባሻገር በመላው ዓለም ከምትገኙ ከእናንተ ቁም ነገር ካላችሁ ሀገራችሁን ከምትወዱ ደጋግ ኢትዮጵያን ጋርም ያስተዋወቀኝና ያገናኘኝ ዩቲዩብ ነው። ለዚህም እንግዲህ አልሐምዱሊላ ማለት ፈልጋለሁ። አላህን ከልብ አመሰግናለሁ እንዲህ አይነት ከቤተሰብ ጋር ዘና እያሉ ጊዜ ለማሳለፍ የሚሆን ስራ ስለሰጠኝ ማለት ነው። እንዲህ ዩቲዩብን እኔ እንደ ትልቅ ስራ ነው የምቆጥረው። በእያንዳንዷ በመሰራት በመውጣት፣ በመወርዳት ነገር ብዙ ድካም ብዙ ልፋት ቢኖርም ግን ደግሞ ህሊና የሚወደውን ስራ የምረካበትን ስራ እየሰራው በመሆኑ እጅግ በጣም ደስተኛ ነኝ። እናንተም ከጎኔ ስላላችሁ ከልብ ነው የማመሰግነው። ምንድን ናቸው? ለየት ያለ ነው። እንስሳት ናቸው በጎቹ

ዛሬ የሚበላም የለም። ማን ነው ካሜራ? ማን አይ ትምህርት ስላለው ጠዋት አይደርስም ብዬ ነው። አውራቱ ደረሰ እንግዲህ አይ አደረስነው ማፍጠሪያውን በግርግር እ ትዝ አለህ ሙያህ ምን አቃተን

ዳቦ ነው ማፍጠሪያ ላይ ይሻላል፣ እና አፍጠር ገዝቻለሁ። እሺ፣ እንደ ወይ ነው ልጄን ይዤ መጥቼ ቢሆን። ዛሬ አቢብ ሩም ይጀምራል። አብሯችሁ ጫን ነበር። ዛሬ አዲስ አበባ ሳሙና ያቺ ያዘው ያልኳችሁ ጅጅጋ ልሄዳችሁ። ትናንትና ቪዲዮ ላይ ራሱ ኤዲት እያደረኩ ማለት ነው። ሃረር ሁነን ከጋሽ ሱፍ ጋር ወተን ማታ ነው የጫንኩ ቪዲዮ። አሁን የት ላይ አለ? እንሆንሻለሁ። ድሬዳዋ እንዴ፣ እየቀላቀል ሰው ሃረር ተቀምጦ ድሬዳዋ። አልናፈቋችሁም? ግን ተመልካቾች ናፍቀዋል። ጋሽ ሱፍን እንደውለታለን ዛሬ እንድሪስ ድሬዳዋ፣ ጋሼ ሱፍና መሙና፣ የድሬዳዋ እና የሀረር ቤተሰቦቻችን ተዛመር ነው እኮ። እንግዲህ መዋለር ነው የቀረን ተመልካቾቻችን እንግዲህ እራቱ ደርሷል። ማፍጠሪያ እየደረሰ ነው። አብረን እናፈጥራለን። አብራችሁን ሆኖ እንግዲህ እስኪ ክፈች እወጡ ያ

ብሉ፣ እናንተ ያዙ። በኋላ ህዝቡ አይታወቅም። ህዝቡ ላይ የተቀላቀለ ነገር ማረጋገጫ የለውም ብቻ